ሰላም አለይኩም ወራህመቱላሂ ወበረካቱ፣ መሀመድ ኑር ፈርኒቸር ነኝ። ዛሬ ደግሞ በውስጥ የምኝታ ቤት በር እላችሁ መጥቻ አለሁኝ። በጥራትና በሚያምር ሁኔታ የተሰራ የውስጥ በር የምኝታ ቤት በር ማሰራት ለምትፈልጉ ስልክ ቁጥራችን እናስቀምጣለን። በዩቲዩብም ታገኙናላችሁ፣ በቲክቶክም ላይ መጥተናል። ይሄ በአውስትራሊያ መቃን በኤምዲኤፍ የተሰራ በር ነው። የውስጥ በር የሚያምር በር ነው። ለማንኛውም ቤት ሆነ ለጭቃ ቤትም ለብሉኬት ቤትም የሚሆን ነው የሚያምር በር ነው። ማሰራት ለምትፈልጉ ስልክ ቁጥር እናስቀምጣለን። አድራሻችን ወሎ ከሚሴ ነው። መሀመድ ኑር ፈርኒያ መሀመድ ኑር ፈርኒቸር ብላችሁ ደውሉልን። በፈለጋችሁት መጠን በፈለጋችሁን ዲዛይን እንሰራላችኋለን። የምኝታ ቤት የውስጥ በር፣ ቁምሳጥን፣ አልጋ፣ ቡፌ የተለያዩ የፈርኒቸር እቃዎችንም በጥራት በመስራት እየመራ እንገኛለን። መሀመድ ኑር ፈርኒቸር ከሚሴ በዩቲዩብም በቲክቶክም ታገኙናላችሁ። አድራሻችን ከሚሴ ነው። ማሰራት ለምትፈልጉ በፈለጋችሁት መጠን ደውሉ። በፈለጋችሁ ዲዛይን ሰራላችኋለን። በየትኛውም ቦታ ባላችሁበት ቦታ አድራሻ እንልካለን።